ቅጣት መስራት ትችላለች ሀይሚዬ። ብሩክ ከአንቺ ጋር ሲጣላ የወሰነው ውሳኔ ዛሬ ላይ አብረን ሄደን እንኑር አላለችም። የክፍለ ሀገር ሰዎች ሲወፍሩ ወፈሩ ወይ ይሄ ደግሞ ውፍረቱ ይላል። ስትቀጽም ደግሞ ውይጭ ደግሞ ቀጭን ይላሉ። እውነት ነው። ብሩኬ እዚህ ጋር አንተ እኮ ያደግከው ከትላልቅ ሰዎች ጋር ነው መሰለኝ። ጎረቤቱ ማለት ነው ብዙ ጊዜ ሲያወራ የትላልቅ ዱሮ ያዛውንቶች አባባል ነው የሚያወራው ብሩኬ ማለት ነው። እና የዛሬው ፕራንክ ማለት ነው። ወይኔ እንዴት እንደ ሳቆኛ። አይሜ ስትገረፍ ማለት ነው ልጅነቴን አስታወስኝ በጣም የሰቆት እግዚአብሔርን እንባ እስከ ጨርስ ድረስ እና ሰላም ጤና ይስጥልን። ውድነ የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንዴት አላችሁ አለው። ደህና ነኝ እኔ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እናንተም ሰላም እንዳላችሁ ሰላማችሁን እመኝላችኋለሁ ማለት ነው። ዛሬ እንግዲህ ኮመንት ላይ ቆንጆ ቆንጆ ኮመንት ጽፋችሁልኛል፣ አመሰግናለሁ ታዲያ እዚህ ብላችሁ አትነግሩኝም ነበር እንዲህ እስከ ዛሬ ቅር የሚላችሁን ምናምን። እኔ እንዲህ ነኝ፣ በቃ እኔ ደስ የሚል ነገር ሳይ ደስ ይለኛል፣ የሚያስከፋ ነገር ሳይ ይከፋኛል። የምናገረውን ሁሉ ያስከፋ ይችላል፣ ግን በእኔ ቤት ትክክል ነኝ ብዬ ነው እኔ ማስበው። እና ዛሬ ብዙ ቻችሁ ኮመንት ስር በቃ ደስ ብሏችኋል። እና ይህን ያህል ካስቀየምኳችሁ ለምን አትጽፉልኝም ታዲያ? እኔ አላቅም እኮ አሁን አንድ ሰው እኮ ቁንጅናችሁን ውበታችሁን ወይ የሆነ ጉድፍ ሲኖርባችሁ ወይ መስተዋት ካላያችሁ ወይ ደግሞ አጠገባችሁ ያለው የሆነ ጓደኛችሁ ካልነገራችሁ እኮ አታውቁም እንዴት አቃለው እኔ አላውቅም ለምሳሌ እና በጣም ብዙ ኮመንት ነው የተጻፈልኝ ዛሬ እኔ ግን ሙዚቃው አስቆኝ ነው እንደዛ ሀይም የለቀቀችው ሙዚቃ አስቆኝ ነው እንደዛ የሰራሁት ማለት ነው አስቤበት አይደለም የምሬ ነው እና ብዙዎቻችሁ ፈታ ልንብላችሁኛል አመሰግናለሁ ኧረ እኔ ፈታ እንድትሉ ነው ፈልገው እኔ እንድትጨነቁ እንደዚህ አልፈልግም ቤተሰብ እኔ መታወቅኩኝ። ይሄኔ እንደዚህ ወይኔ ወይ አለማወቅ ወይ በላቸው አለ ቡርኬ። ለማንኛውም ደስ ስላላችሁ ደስ ብሎኛል። ያስጨነቅኳቸው እንግዲህ ምን ይደረጋል? ያው አፉ በሉኝ በቃ ምንም ማረግ አይቻለም። አላወቅኩም እኔ አለማወቅ ነው አለማወቅ ኃጢአት አይደለም የሚባል አይደለ እና የዛሬው ፕራንክ ማለት ነው በጣም ደስ ያለኝ እግዚአብሔርን በቃ እንደዚህ ነው ፕራንክ በቃ አለ አይደለ የሆነ ትንንቅ የሌለበት ፕራንክ ደስ የሚል ደስ የሚል ነው እውነት ሃይሚ በዚሁ ቀጥበት አይዲያው እንደዚህ የሆነ በቃ በእንደዚህ በጥቅም አጥቅም ነገር እንደዚህ እንደዚህ በማለት አሪፍ ነው። ይሄ ሌላ ፈቅራለሁ ብሩክም ከሌትና ፈቅራለሁ፣ ሀይሚም ከሌና ፈቅራለሁ፣ እሱም ነገር እንዳታመጡ በቃ ይሄ ይሄ እንደዚህ አሪፍ ነው በቃ። ይሄንን በተለያየ በቻሌንጅ እራሱ ብታደርጉት ምንም ችግር የለውም። ይሄ እንደዚህ አይነት ነገር ግን በፍቅራችሁ መካከል ሶስተኛ ወገን ብሩኬም አትጨምር፣ ሃይሚም አትጨምሩ፣ ሁለታችሁም አትጨምሩ። በቃ እርስ በራሳችሁ በቃ የሚያፋልጥ የሚያፋልጥ ድራማ አምጡ ችግር የለብንም። ምን ድራማ ፕራንክ እውነት፣ የዛሬው በጣም በጣም ደስ ያለ። በቀደም ብሩኬ ዱባይ ላይ ሃይሚን ፕራንክ ያደርጋት አብረን ደል ያለው እና ዛሬ ሃይሚን የሰራችው ፕራንክ እኔ እንጃ፣ በጣም ደስ ብሎኛል አስቆኛልም። ደስ የሚል ነገርም አይችበታለሁ። እዛ የዱባዩ ያው የሃይሚን ጥንካሬ ነው ያየሁት። ምክንያቱም በእንደዚህ አይነት ሙድ ውስጥ ሆኖ እንደዛ ስትሆን በቃ መጨረሻ ላይ በቃ ለራስህም እያሰብክ ለአንተም ጥሩ አይደለም ብላ ቁጭ ስትል ስታዝን አሳዝናኝ ነበረ እውነት ለመናገር ተናገር ያለው ቪዲዮ ላይ አንድ እሱ ሁለተኛ ነገር ደግሞ ዛሬ ደግሞ ብሩኬ ከሀይሚ ተጣልቶ የወሰነውን ውሳኔ ዛሬ ላይ ደግሞ እሷ መልሳ እዛ እንኖራለን ስትለው ምላሹ በጣም በቃ እንደማይችል እዚህ ሀገር ስራ ትክክለኛ ቋሚ ስራ መኖር አለበት በቃ ብዙ ነገር እንደሚያስፈልግ ነው ዱባይ ላይ እናቴ እንዲህ ለአንድ ሳምንት ለአንድ ወር በጣም ቆንጆ ያገር ናት በጣም ግን ከአዋሳ አትበልጥም እውነት እውነትም ስነግራችሁ ከአዋሳ አይበልጥም እውነት ምንም አዲስ ነገር የለውም ስሙ ነው ዱባይ እንጂ አዋሳ አጥፍ ይበልጠዋል የምሬ ነው ቤተሰብ አይደል እንዴ ኧረ ማን እንደ ሀገር እንዴ ሀገራችሁ ላይ በፈለጋችሁ ሰአት ወታችሁ የፈለጋችሁትን ጓደኛችሁ ዛሬ አሁን ቡቡን እንዲህ ፍራንክ አድርገሽ ከዛ በኋላ እናቴ ከነፍስጤ ጋር ፈታ ያልሽውስ ውስጥ እንዲህ ደስ አይልም በጣም ደስ የሚለው እዚህ ግን እዚህ ሀገር ስትሆኝ ያው እንዳየሽው ነው። መርከብንም ያክል ነገር ያ ሁሉ ብር አውጥተሽ አክብረሽ ሀይሚዬ ለእንትና ለቡቡ ሰው የለም። ግን እናንተ ያው በቃ እናንተ አምሮባቸዋል፣ ደምቃቸዋል። ግን ደግሞ በዛ ላይ ሰው ቢኖርበት ሞር በጣም ያምራል። እነሱም አምሮባቸዋል እኮ። በጣም ለየት ያለ ነው ፎቶ ቪዲዮ ምናምን በጣም የተለየ ነው። እግዚአብሔርን ሰው ለሰርግ ወይም ደግሞ ለልደት ወይም ለቀለበት እንደዛ አድርጎ ያቅም። ብቻ ለመጀመሪያው ከዩቲዩበር ከቡታጅራ ለመጀመሪያ የተከበረለት ቡራችን ነው። ያው እንግዲህ በጣም ይሄ እውነት ትልቅ እንትን ነው። ትልቅ እንደምን ልግለጸው እውነት ይሄ ሀሳብ ሀይሚ የመጣላት ይሄን ሀሳብ አምጥታ እንደዚህ እንድታደረግ ያደረጋችሁላቸው ቤተሰቦች እውነት ትለያላቸው። የምር ማለት ነው። በጣም ነው የምትለዩት። ኦዲየንስ ና ያለም ብላለች። በጣም ነው የምትለዩት። ውስታ ነው ትውስታ ስጦታ አልሰጠችውም ምናምን ለምትሉ ስጦታ ሀይሚ ብዙ ጊዜ ከካሜራ ጀርባ ነው የምትሰጠው። ደብርኪ ካሜራ ላይ አሰጥም። ብዙ ጊዜ ማለት ነው የሆነ ጊዜ ወርቅ ገዝታ ሰታው ብዙ እንትን ብዙ አነጋጋሪ ነገር ሆኖ ነበር። እንዴት እሱ ለእሷ ወርቅ ይግዛ ምናምን እሱ የሚገዛው አይታያቸውም። እሱ የሚገዛው እሱ የሚያወጣው ወጭ ምናምን አይታያቸውም። እና እሷ ገዝታ የሆነ ጊዜ ወርቅ ሰታው በጣም ብዙ እንትን ነበር እና ከዛ በኋላ ግን ከካሜራ ጀርባ ነው የምሰጠው። የመቶ ሃምሳ ጊዜው ምን የመሰለ ሰዓት ሰታው አይታችሁ የለ እንደውም አመልጦት ነው ያወራው ቪዲዮ ላይ ሃይሜ የሰጠችኝ ብሎ አመልጦት ነው ያወራው እንጂ ከካሜራ ጀርባ ምን የመሰለ ስጦታ ሰተዋለች። እዚህ ዱባይ ላይም ማለት ነው አንድ ቀን ይነግሯችሁ ይሆናል ወይ ደግሞ አንድ ቀን ይወጣል እንደዚሁ፣ ብሩክ ብሩክ ተሳስቶ ልክ እንደ ሰዓቱ ይናገር ይሆናል ማለት ነው ጠብቆ፣ እስከዛ ድረስ እንጂ ስጦታ ሰተዋለች። አልሰጠችውም ያላችሁ ልጆች ስላላችሁ ማለት ነው ሰተዋለች። ስጦታ ከሰጠችሁ በኋላ እንደውም እቅፍ አድርገው ተቆርጦ ነው ቪዲዮ በነገራችን ላይ እቅፍ አድርገው የሆነ እንደማልቀስ ምናምን ነገር ብሎ ነበር በዛን ሰዓት እቅፍ አድርጋው የቆመ የቆማ እሷ እሱ ቁጭ ብሎ ያቀፈችው ቦታ ላይ እሱ በጣም እንትን ብሎ ነበር እና የዛን ሰዓት ስጦታ ሰጥተዋለች። የሆነ ቀን ሊነግራቸው ይችላል። ከዛ በተረፈ ግን ሃይሚዬ ኦማይ ጋድ ዛሬ በጣም ያስደሰችኝ ከምለው በላይ ማለት ነው ከምለው በላይ በቃ ማለት እየሳቀ ፕራንክ ስታደርግ ደስ ይላል። እኔ እኮ ማለት ነው ጭንቅ እሱ ጭንቅ ሲለው በቃ ሲበሳጭ የሆነ ነገር የላትና የሆነ ነገር በዛው ተለያይተው ይቀራሉ እያሉ ያንን ነው ማስበው። ማርያም ምስክር ነው እንጂ እኔ ለሃይሚ እዛ የምመጣው ፕራንክ አለመመቸት ወይም ደግሞ እሷን ጥላቻ አይደለም፣ ማርያምን አይደለም። ግን በቃ እንደዛ ስትሆንበት በቃ ወይን የተለያዩ የሚለው ነገር ነው የሚመጣልኝ። ጭንቅላት የሚጻፈው እሱ ነው፣ በቃ ምርር ሲል ማለት ነው። ያንን ደግሞ መፍራት የጀመርኩት እኔ እስከ ዛሬ ቡርኬን አልፈራውም ነበር ያህን መፍራት የጀመርኩት ደግሞ በቃ የዛን ጊዜ ወስኖ ለእሷ ሳይነግራት ዱባይ ላይ መጥቶ እሷ ከታመመች በኋላ የዛ ከዛ በኋላ እኔ ብሩክ በጣም ፈራዋለሁ። ተበሳጭቶ እንዲቆመ ሲያወራ በጣም ፈራለሁ። ለዛ ነው ቤተሰብ እና ዛሬ ብዙዎቻችሁ በጣም ተደስታችሁብኛል። ሁለተኛ አላስከፋችሁም። ፕሮሚስ እውነት አላስከፋችሁም። እግዚአብሔርን እና እኔ ስላላወቅኩ ነው እና የዛሬው ፕራንክ በጣም ተመችቶኛል። በጣም ከምላችሁ በላይ አብሪኮን ደግሞ ያው ሀይሚዬ እንግዲህ ይቅርታ አድርጉለት ምንም ማድረግ አይቻልም ብላለች። የሚገርመው ነገር ማለት ነው ሀይሚዬ ደስ ያላት ነገር ከብርኬ እኔ ልቀል ያደልልሽ እኔ ልበጣጥስልሽ ብሎ ፎቶውን ኪሱ ማድረጉ በጣም ደስ ብሏታል። እንዲህ ደስ ባይልሽ ነው የሚገርመው። እኔ ራሱ በጣም ነው ደስ ያለኝ፣ እግዚአብሔርን በቃ በጣም አንጀቴን ነው የበላኝ። የምሬ ነው የምላችሁ፣ በጣም በቃ ከምላችሁ በላይ ወይኔ። ብሩኬን ያልኩት በቃ እግዚአብሔርን እና እሷን ዛሬ ስደግመ ማለት ነው ደስ እንዳላት በዚሁ እየነገረቻችሁ ነበር፣ ውድ ቤተሰቦቻችን። እና ዱባይ ኑ ኑር የሚለው ነገር ሬስ ሰረስ ሀይሚዬ፣ ኢትዮጵያ ነው ያማረብሽ። ኢትዮጵያ እንዴ፣ ኢትዮጵያ አዋሳ ሄዳችሁ ኑሩ፣ ከአዲስ አበባ አዋሳ። አዋሳ ምርጥ አገር ነች። አራት ልጆቹም ስማቸው የወጣው የተመሰረቱም እዛው ነው። አራት አራት ልጅ እኔና እኔና አንቺ እስኪ እንደባልና ሚስት እንሆን ወደፊት ባገባሽ እግዚአብሔር ከፈቀደ አለ ብሩኬ። ከዛ በኋላ ሚስቴ አላት ባሌ ተባባሉ። ከዛ ስንት ልጅ ትወልጃለሽ? አራት ከዛ መኪና ገዛለሁ ኤምጆ ምናምን እዛ ነው ማውልሽ ምናምን እያለ ከልጆቹ ጋር ህፃን አረከኝ ወይ ምግብ ማን ይሰራላል። በቃ እዛ ሐዋሳ ነው ልጆቹ እንትን የተባሉት ታውቃላችኋል። ልጆቹ በኢትዮ ቻናል ላይ በቃ ዩቱብ ቻናል ላይ አሉ ተብሎ የመጡት ከአዋሳ ጀምሮ ነው ቤተሰብ፣ ለማንኛውም ማለት ነው። እና ደስ የሚል ፕራንክ ነበረ። ሀይሚን ካሁን አሁን ገረፋት እያልኩኝ ማለት ነው። እግሯ ሱሪ ስላለበሰች እናቴ፣ ሽቦ ነው መሰሌ ደግሞ የያዘው በእጁ። በእርግጥ አይግ እንደማይገርፋት አውቃለሁ እኔ። ግን ምንም ብሩክ እንደማያደርግ እኔ አውቃለሁ እርግጠኛ። እኔ ግን አንዳንዴ ለቀልድ ብላችሁ የምታደርጉት ነገር ትንሽ ሊከብድ ይችላል። እና ይመታታል እንዲህ ምናምን። ቀይ ስሎንች ደግሞ ይገንባታል። በጣም ማለት ነው ከምላችሁ በላይ ማለት ነው። ሁል ጊዜም እንደዚህ አይነት ብራንክ አድርጊ የኔ ቆንጆ። ዛሬ በጣም ደስ ብሎኛል ቡቡዬ፣ እንደዚህ ጭንቅ ጥብብ ሳይለው ስቆ ቪዲዮ ስላለቀ በጣም ደስ ብሎኛል። ብዙዎቻችሁ ደግሞ እንግዲህ እናንተ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሃይሚ ቻናሌ ምንም ነገር አልሆነም ምንም የሆነው ነገር የለም ብላችኋለች ስለዚህ ቻናል ደግሞ ምንም ነገር ሳይሆን ኮፒሊንግ ማድረጉ ያን ያህል ለቻናል ድካም ነው እንጂ የሚሆነው ምንም የሚጠቅመው ነገር የለም ኮፒ ሊንክ ባታረጉ ጥሩ ነው ብዬ አስባለሁ ምክንያቱም ምንም ነገር ካልሆነ ኮፒ ሊንክ ማረጉት ምንም ጥቅም የለውም ብዬ ነው የማስበው እንግዲህ ዛሬ ብዙ ነገር ስለ ቻናሏ ሀይሚ እያወርታናለች ማለት ነው ያው እንግዲህ ሁለት መቶ እንድትገባ ያው ገፋ ገፋ ማድረግ ነው ሰባት ትገብታለች እንግዲህ ፈጣሪ ያቃል ፈታ ፈታ ፈታ ፈታ ያለ ድራማ ምድረ ፍራንክ ይዘሽ ነይ ትገቢያለች እስከ ፋሲካ ድረስ ትገቢያለች ማለት ነው እንግዲህ ሀይምዬ ዱባይ ከና አብርሃም ጋር ትሄዳለች የሚለውን አይዲያ ሰጥተናት በሱ ላይ ብሩኬን ለማጨለል ሞክራ ነበረ። ብሩክ ደግሞ ሰባብሬ ነው ምጥልሽ። ወይኔ እነዛ አራት ልጆች ሲወለዱ ማለት ነው እናቴን እንዲህ ብለ ነበር የምትገርፋት ይለዋል ይህት ውስጥ አይቀምጥልል ብቦ እና ልክ የሆነ እንዴት ነው ትንሽ የእህቱን የሚገርፍ ነው የመሰለኝ እግዚአብሔርን ዛሬ ማለት ነው እና ሀይምዬ ደስ የሚል ፕራንክ ነው። ለዛሬው ፕራንክ ላደንቅሽ አላልፍም። እውነት የምሬ ነው። በጣም ነው ደስ ያለኝ በጣም ከምላችሁ በላይ ማለት ነው። ዘፈኑ ራሱ ብሩኬ፣ ምን ያክል ዛሬ ከጠዋት ጀምሮ ነው ምንድን ነው ያለው? ከጠዋት ጀምሮ ይዛኛለች፣ ዛሬ ተንኮል አስባልኛለች ብሏል። እና ሙዚቃው ለራሱ ለሱ አልተመቸውም። እሱ ደግሞ የዘፈነው ሙዚቃ ሰምታችኋል፣ ምን አይነት ሙዚቃ እንደዘፈነ። እና እኛ ራሱ አፕሬሽት አላረግንላትም ሙዚቃውም ማለት ነው ለምን አውቃን የለቀቀች ሲጀመር ይችን ፍራንክ ስላሰበች ማለት ይችን ፍራንክ ስላሰበች ጠዋት ያን ሙዚቃ ለቀቀች ማለት ነውና ሁሉም በሌላ እየቀየረ ነው ሲያቀናብርባት የነበረው። እኔ ራሱ በቃኝ ሊባል የሚችል ነገር ጥሪ፣ በጣም በሳቅ ነው የሞታችሁት ኮመንት ስር ማለት ነው። እንደዚህ ስቃችሁ ስለኮመታችሁ ጥሩ ጥሩ ኮመንት ስለጣፋችሁልኝ በጣም በጣም በጣም አድርጌ አመሰግናችኋለሁ። በጣም በጣም እስከ ዛሬ ድረስ ሞራላችሁን ልባችሁን ጎድቻችሁ ላላችሁ አሁንም በድጋሚ ይቅርታ ጠይቃለሁ። ድጋሚ ስህተት ስህተት አልሰራም፣ እውነት አልሰራም። ለእኔ ስህተቴ አልታየኝም ስህተት ሲኖርብኝ ብንገሩኝ። ካልነገራችሁኝ እንዴት አውቃለሁኝ? እኔ ሰው ነኝና ልሳሳት እችላለሁኝ እኮ እግዚአብሔርን። ግን ያንን ስህተት ፈልጌው ሳይሆን በቃ ይሆናል አይደል? አንዳንድ ጊዜ ስሜታዊም ስትሆኑ በቃ የሆነ ብቻ እንትን ትላላችሁና፣ ብዙም ሰው እኮ ላይቭ ላይ ሆኑ ራሱ ማይሆን ማይሆን ቃል ይናገራል ላይቭ ላይ ቲክቶክ ላይ። ግን እኔ በተቻለ መጠን ግን ጥሩ ነገር ሰራሁ ብዬ ነው በእኔ በእኔ አመለካከት። እናንተ ጋር ምቶ ደግሞ ሌላ ስሜት ከተሰማችሁ ሲስ፣ ይሄን ነገር ሽን አቆሜ ብላችሁ መጽፉልኝ በጣም ደስ ይለኛል። ብዙ ጊዜ ሰድቤሽ ነበረ፣ በጣም ይቅርታ ያልሽኝም እህቴ አለሽ። ምንም ችግር የለውም። በጥፋቴ ከሆነ ይገባኛል። እግዚአብሔርን እናንተን ስላስቀየምኳችሁ በጣም ይቅርታ አድርጉልኝ። እኔ የጨረቃ ፋሚሊ ስኬትና ምኞት ነው ምፈልገው። እኔ ብሩኬም ከሌላ ሀይሚንም ከሌላ እንዳላይ ነው እኔ ትግሌ። ሌላ ምንም አዲስ ነገር የለው፣ እግዚአብሔር ምስክር ነው። እንደዛ ነው በቃ። እኔ ብሩኬ ሲቆጣ በዛ መሀል በቃ ሌላ ነገር ይፈጠራል የሚለውን ነገር ነው ፍርሀት የሚኖርብኝ ልክ ብዙ ጊዜ እንዲህ አይነት ነገር የሚፈጠረው ደግሞ እሷ ሀይምዬ ይዛ በምትመጣው ፕራንክ ነው እና ለዛ ነው እኔ ሀይምዬ የምናገራት እንጂ እኔ ቡቡን ወድጀው፣ እንዴት ሀይምዬ እንጠላለሁ? ቆይ አልጠላም እንዴ ማለት ሀይምዬ እና ቡቡ አንድ ሰው ስለሆኑ ማለት ነው። አንድን ሰው ስትወዱት እኮ በዙሪያው ያለውን ሰው መውደድ አለባቸው። ግን እንዳትርቀው ስለምፈልግ ብቻ ነው እኔ የምናገረው፣ ሌላ ነገር አይደለም። እግዚአብሔር ምስክሬ ነው። ሌላ ነገር አይደለም። ቤተሰብ ማለት ብዙ ኮመንት ስለደረሰኝ ነው። የሚያሳዝን የሚያሳዝን ኮመንት ስለደረሰኝ ነው ዛሬ ይሄን ነገር የምናገረው። ቤተሰቦች እና እኔ በዚህ ልክ ላሳዝናችሁም አይገባም። ሀይሚዬም በዚህ አጋጣሚ ይሄን ቪዲዮ ሰምተሽ፣ እንደው እነሱ ከሚሉት አንጻር ምናልባት አንቺ እንኳን ትረጅኛለች ብዬ አስባለሁ። ለምን ስለምታውቀው እሷ ሁኔታዎቹን ነገሮች ሁሉ ስለምታውቀው እሷ በፍጹም ትቀየመኛለች ብ በፍጹም እኔ አላስብም። ምክንያቱም ትረዳኛለች፣ ምን ለማለት እንደፈለግኩ ትረዳኛለች እናንተም ደግሞ ተረድታችሁኛል። ግን በቃ ለምን ወደ ሴት አታደይም ነው ነገሩ፣ የእናንተ ማለት ነው። እኔ ደግሞ ሴት ወንድ አይልም ፍቅር። በቃ እዚህ ጋር ፍቅሯን ልታጣ ነው። ፍቅሯን እንዳታጣ ለምን ይሄን አታረግ የሚለው ነገር ነው። እኔ ጋር ስሜቱ ያለው ይሄ ነው። እና ቤተሰቦች ባጭሩ ለሁላችሁም ይቅርታ ብያለሁ። እኔ የምሽ ኮመንት ለጻፋችሁልኝ አመሰግናለሁ። መልካም